አሜሪካ የምትይዝ የምትጨብጠውን አሳጥቷታል። የዓለምን ወታደራዊ ዘርፍን ድንጋጤና ስጋት ውስጥ ከቷል። የቻይና አዲሱ የሚሰውር የወታደራዊ አልባሳት ቴክኖሎጂ ፈጠራ። ይህ ፈጠራ የቻይናን እግረኛ የሚሆን ሌሎችን ወታደራዊ እንቅስቃሴ ከየትኛውም እይታ ይሰውራል። በወታደራዊ ጡንቻዋ የፈረጠመችውና ሌላ እያሏ አሜሪካንን ጨምሮ የዓለምን ወታደራዊ አቅም ሁሉ ያስጨነቀው የቻይና ወታደሮችን እንዳይታዩ ማድረግ ሲባል ምን ማለት ነው? ይህን ቪዲዮ ሲጀምሩ ላይክ እና ሰብስክራይብ በማድረግ አይተው ሲጨርሱም ለሌሎች እንዲዳረስ በማጋራት ቢሆን እኛን ያበረታናል። ስለ አብሮነታችሁ እናመሰግናለን። የቻይና ሕዝባዊ ነጻ ውጭ ሰራዊት ዓለም የዓመታት ያለመታየት ልብ ወለድን አድርጎ በሁሉም ደጅ ፍርሃትን ፍጥሯል። እናም ተከታዩን ጊዜያችሁን ስትሰጡን ይህ ለዓለም አቀፍ ማኅበረሰብ አስፈሪ የሆነውን ነገር እውነት ለመሆኑ የቻይና ተመራማሪዎች ሐሳብን መሠረት አድርጎ የተሰነዱ መረጃዎችን አካተን አቅርበናል። ዓለምን እጅ በአፍ ያስጫኑት የቻይና ሳይንቲስቶች በቅርብ ጊዜ በተደረጉ የቴክኖሎጂ ግኝቶች በትክክልም የመሰወር ቴክኖሎጂን እንዳገኙ ይናገራሉ። እንደ ተመራማሪዎች የወታደራዊ ተሽከርካሪዎችና ወታደሮች ከየትኛውም እይታ ውጪ መሆን እንዲችሉ የሚያደርግ ልብስ በፈጠራቸው ማግኘት ችለዋል። ከተዋጊ ጀት እስከ እግረኛ ወታደር፣ ከመድፍ እስከ ታንክ ሁሉንም አይነት የወታደራዊ እንቅስቃሴ ከእይታ ውጭ ማድረግ የሚያስችለው ቴክኖሎጂ ከተለመደው የካሜራ ስርዓታዊ እይታም ጭምር መሰወር እንዲችሉ ማድረግ ያስችላል። እናም ይህንን ከተለመደው ወታደራዊ ቴክኖሎጂ ፈጠራ ውጭ የሆነ ግኝት የሰሙት የአሜሪካ ወታደራዊ ባለሙያዎች ሳይቀር ስጋት ተደቅኖብን ባቸዋል።ምክንያቱም ምክንያቱም የበለጸገው ቴክኖሎጂ ከዚህ በፊት ታይቶ በማይታወቅ መጠን ጦርነትን ሊለውጥ ይችላልና ነው ይህ አፈትልኮ የወጣ የተባለው የዩኒቨርሲቲ ጥናት የመስክ ሙከራ እንደተደረገለት መረጃዎች ያሳያሉ ግን ደግሞ የቻይና ህዝቦች ነፃ አውጪ ጦር የማይታይ ቴክኖሎጂን ሚስጢራዊ ዝርዝሮች እንደጠበቀ ነው አንዳንድ ባለሙያዎች እንደሚሉት ይህ ወታደራዊ እድገት የሥነ ልቦና ስራን ሊወክል ይችላል ሲሉ ሀሳብ ይሰጣሉ በርካታ ታዛቢዎች በዚህ ድብቅ የቴክኖሎጂ ፈጠራ ውስጥ ጉል እድገት ስለ መገኘቱ ይጠይቃሉ። ዓለም ይህንን እድገት እንደ እውነተኛ ለውጥ ቢመለከተውም በቻይና በኩል የተባለ ነገር ባለመኖሩ እውነታውን የሚያረጋግጥ ሀቅ እስካሁን የለም ሲሉም ነገሩን ለማቃለል ይሞክራሉ። እውነታው ግን ከሰዋሪው ልብስ በስተጀርባ ያለው ቴክኖሎጂን የበለጠ ለማጠናከር የሀገሪቱ ሳይንቲስቶችና መሐንዲሶች በውጊያው ሁኔታዎች ውስጥ ወታደሮችንና ወታደራዊ መሳሪያዎችን ውጤታማ በሆነ መልኩ እንዳይታዩ ለማድረግ የላቀ ልብስ ማዘጋጀታቸውን እንደቀጠሉ መሆኑ ነው። ይህ ዘመናዊ ልብስ ከተለመዱት የካሜራ እይታዎች ውጭ ይሰራል፣ ምክንያቱም የብርሃን ባህሪን ስለሚቆጣጠር በአካባቢያቸው ውስጥ የሚታዩትን ነገሮች ሁሉ በመደበቅ ቅዠት ይፈጥራል። ሜታ ማቴሪያሎች በዚህ ቴክኖሎጂ መሰረት የሚፈጥሩት ብርሃንን በእቃዎች ዙሪያ በማጣመም የመቆጣጠር ችሎታቸው ሲሆን፣ ይህም ለሰው ተመልካቾችና ለሙቀት ምስሎች ስርዓት እንዳይታይ ያደርጋል። የፈጠራው ልብሶች የሙቀት ፊርማዎችን የሚያውቁ ኢንፍራሬድ ስካነሮችን ቢሰሩም የሚለብሱትን መለየት ግን አያስችሉም። የቻይና ተመራማሪዎች አስማሚ ካሜራ የዚህ ቁሳቁስ ወሳኝ አካል እንደሆነ ለይተውታል። ይህም ስርዓቱ ለተለያዩ የጦር ሜዳ አካባቢዎች የከተማ ጦርነት ዞኖችን፣ በደን የተሸፈኑ አካባቢዎችንና በበረዶ የተሸፈነ መሬትን ጨምሮ ቀለሞችን በራስ ስር ለመቀየር ያስችላን ነው ያሉት። እናም የቻይና ሳይንቲስቶች ቁሶችን እንዲጠፉ የሚያደርግ ቴክኖሎጂ እየፈጠሩ ነው። ይህም ግልጽ የሆነ ወታደራዊ አፕሊኬሽን ሊኖረው እንደሚችል ተዘግቧል። ደቡባዊ ቻይናዋ ሆንግ ኮንግ ሞርኒንግ ጋዜጣ ባሰራጨው መረጃ የቤጂንግ መንግስት ባለፉት ጥቂት ዓመታት ውስጥ ነገሮችን በራቁት ዓይን ወይም በኤሌክትሮኒካዊ ዳሳሾች የማይታዩ ሊያደርጉ በሚችሉ ፕሮጀክቶች ላይ በደርዘን የሚቆጠሩ የምርምር ቡድኖችን አሰማርቷል ይላል። አስፈሪው ነገር ቴክኖሎጂው ውሎ አድሮ በድብቅ አውሮፕላኖች ውስጥ ጥቅም ላይ ሊውል ይችላል የሚለው ነው። ነገር ግን ሳይንቲስቶች ይህ አስርተ ዓመታት ሊቀረው እንደሚችል ያምናሉ። ምክንያቱም ቴክኖሎጂው በአሁን ጊዜ ሊመረቱ የማይችሉትን እጅግ በጣም ጥሩ ቁሳቁሶችን ይፈልጋልና በሚል አመክንዮ ባለፈው ወር የዚጂያንግ ዩኒቨርሲቲ ቡድን የገነባቸው በርካታ የመስታወት ፓነሎች የሚያሳይ ቪዲዮ አውጥቷል። ይህም አንዳንድ አሳና ድመቶችን እንዳይታይ አድርጓቸዋል ሲል ጋዜጣው ዘግቧል። ምንም እንኳን የሃሪፖተር መሰል ካባ የሚጠበቅ ቢሆንም የዚህ ምርምር ተረፈ ምርቶች በመጀመሪያ ሊዳብሩ የግድ ይላል። ደቡብ ቻይና ሞርኒንግ ፖስት እንደገለጸው ከዚጂያንግ ዩኒቨርሲቲ መራማሪዎች መካከል የሆነውን ሀሳብ ሲያሰፍር እንደዚህ አይነት ፈጠራዎች የጦር መሳሪያዎችንና ምናልባትም ወታደሮች በሙቀት ወይም በኢንፍራሬድ ሴንሰሮች እንዳይታወቁ ያስችላቸዋል ማለታቸውን አስፍሯል። በእርግጥ እንደዚህ ያለውን አደገኛ አለመታየትን የምታጠና አገር ቻይና ብቻ አይደለችም። የአሜሪካ የፊዚክስ ሊቃውንትም አንድን ነገር በሁሉ ማዕዘኖችና በሰፊ የመተላለፊያ ይዘት ላይ ግልጽ ለማድረግ የተነደፈውን አዲስ እጅግ በጣም ቀጭን የሆነ የኤሌክትሮኒክስ ስርዓት እየመረመሩ ነው። የቻይና የማይታይ ልብስ የኤሌክትሮማግኔቲክ ሞገዶችን ወደ አካባቢው እንዲቀላቀሉ በማድረግ ወታደሮችን ከራዳር ከሚታየው ብርሃንና ከኢንፍራሬድ ማወቂያ መደበቅ የሚችል በሜታ ማቴሪያል የተመሰረተ ካሜራ ላይ የተደረጉ ድገቶችን ያመለክታል። ይህ ቴክኖሎጂ ራዳርን የሚስቡ ሜታ ማቴሪያሎችንና ከአካባቢው ጋር የሚስማማ ተለዋዋጭ ካሜራዎችን ያጣምራል። ለመሆኑ የቻይና የማይታይ ልብስ ጽንሰ ሀሳብ ቁልፍ ባህሪያት ምን ምን ናቸው? የመጀመሪያው የኮር ቴክኖሎጂው የተመሰረተው በሜታ ማቴሪያሎች ላይ መሆኑና እነዚህን የኤሌክትሮማግኔቲክ ሞገዶች ጋር ልዩ በሆነ መንገድ መስተጋብር ለመፍጠር የተነደፉ አወቃቀሮች ያሏቸው መሆኑ ነው። ሌላኛው በራዳር አለመታየት ሲሆን የኤሌክትሮማግኔቲክ ሞገዶችን አምጥቶ ወደ ሙቀት በመቀየር ለራዳር እምብዛም እንዳይታይ ማድረጉ ነው። ይህም የተለመደውን ጸረ ስርቆት ራዳርን ማለፍ የሚያስችል አቅምን ይፈጥራል ማለት ነው። አደገኛውና አስፈሪው ቁልፍ ባህሪው ደግሞ ቁሱ የገጽታ ባህሪያቱን በመቀየር ከተለያዩ አካባቢዎች ጋር መላመድ መቻሉ ነው። ቁሱ ራሱን እንዲላመድ ተደርጎ የተሰራና በተለያዩ የአካባቢ ሁኔታዎች ውስጥ ውጤታማ ሆኖ የሚቆይ ሲሆን ይህም የተለያየ የሙቀት መጠን እርጥበትና መብራትን ጨምሮ ከውጭ የሲግናል መጨናነቅን ለመከላከል የተነደፈ ነው። ለመሆኑ ቻይና የፈለሰፈችው አዲስ የማይታይ ልብስ ለመጪው ጦርነት ምን ማለት ነው? ሲል ዓለም ይጠይቃል። አሜሪካና አጋሮቿ ሊመጣ ከሚችለው የቻይና ጥቃት ምላሽ ከመስጠት ይልቅ እውሮ ነው ሊቀበሉ ይገደዳሉ። ከጠላቶች ዓይን በአስተማማኝ ሁኔታ የተሰወረው የቻይና የጦር አውሮፕላን ሰማያትን ደርምሶ በመሰወሪያ ካባ ተጀቡ ነው ከአሜሪካ ደጅ ሲዘንባስቡት ምክንያቱም፣ መልከ ብዙ ምክንያት ቢደረደርም በዚህ ዓመት መጀመሪያ ላይ በቻይና የጂጂያንግ ዩኒቨርሲቲ ሳይንቲስቶች ቴክኖሎጂዎችን መፍጠራቸውን አስታውቀዋልና በእርግጥም የቻይና ወታደር አዲሱን የስለላ ቴክኖሎጂን በማደግ ላይ ባለው ሰው አልባ መርከቦችም ላይ መተግበር ይፈልጋል። አውሮፕላኖች ከራዳር ሲስተሞች የሚመጡ ሞገዶችን ሲያንጸባርቁ ይታያሉ። በዓለም ዙሪያ ያሉ ወታደራዊ ኃይሎች እንደ ጦር አውሮፕላኖች ያሉ የጦር መሳሪያ መድረኮችን ከራዳር ሲስተም የማይታዩ ለማድረግ ለአስርት ዓመታት ሠርተዋል። ነገር ግን እንዲህ አይነቱ የድብቅ ቴክኖሎጂ ፍጹም ከእውነት የራቀ ነውና እነዚህ መሳሪያዎች አሁንም በትክክለኛው ራዳር ሊታዩ ይችላሉ የሚሉ ግን አሁንም አሉ። ግን ደግሞ በቻይና ያለው ሁኔታ እንደዛ አይደለም። ከሰዋሪው የቻይና ካባ መፈጠር በፊት አውሮፕላኖች ውጫዊ ክፍል እንደ ግራፊን እና የካርበን ፋይቨር ያሉ ንጥረ ነገሮችን የያዙ በልዩ የተቀናበሩ ቁሶች የተገነቡ ናቸው። ይህም የተወሰኑ የራዳር ሞገዶችን ወደ ኋላ ከመምታት ይልቅ ሊወስዱ እንዲችሉ ያደርጋቸዋል። ለአብነትም እንደ አሜሪካዊ ኤፍ 35 ኤፍ22 ራፕተር እና ቢቱ ስፕሪት ያሉ ስውር አውሮፕላኖች በተቻለ መጠን ጥቂት የራዳር ሞገዶችን እንዲያንጸባርቁ በጠፍጣፋ ወለል ተዘጋጅተዋል እነዚህ አውሮፕላኖች በራዳር እይታ ውስጥ ቁልጭ ብለው ከመታየት ይልቅ ሰማይን የሚያልፍ የሌሊት ወፍ መምሰል ይችላሉ የአሜሪካ ጦር በድብቅ ወይም በራዳር በሚሰወሩ አውሮፕላኖች ላይ የመጀመሪያውን መሪነት ወስዷል ግን ደግሞ የአሜሪካ ተቀናቃኞች ከ1970ዎቹ ጀምሮ የፔንታጎንን አየር ለመለየትና ለመምታት የመከላከያ እርምጃዎችን ማዘጋጀት ጀመሩ። እነዚህ አገራት ስውር አውሮፕላኖችን ለመለየት የመከላከያ እርምጃዎችን ፈጥረዋል። ለምሳሌ በጣም የተራቀቁ የራዳር አይነቶች ሰፊ ድግግሞሽን ይዛሉ። ግን ደግሞ የአሁኑ የቻይና ወታደርን የመሰወር የቴክኖሎጂ ፈጠራ እውን ከሆነ መላው ዓለም በቻይና መዳፍ ስር መውደቁን የሚያረጋግጥ ነው።